ሀይሚ ወደ አዲስ አበባ ሄዳ ነበር። ምክንያቱም የሄደች ማጋ ነው ቡሩኬ ጋ ነው የሄደችበት። ምክንያት ደግሞ እዛ ቡሩኬ ለምን እንደሄደ በምን ምክንያት እንደሄደ ሳታቅ በቃ እሷ ልቧ ባላት ጠርጥራ፣ ወይም ደግሞ ፍፄ ነው እንደዚህ ቡሩኬ ከሴት ጋ ነው እዛ አዲስ አበባ ያለው ምናምን፣ እዚያ አንሽቶ ሽሮ ምናምን እያለ እያቀሳሰረ ሀይሚና ቡሩኬ ሊለያያቸው የሚፈልገው ፍፄ ነው። ጓደኛ በመሀላችሁ ምንም አይነት ሰው ባታስገቡ ብሩኬና ሀይሚ የተሻለ ነው። እናንተ መቼ የምትለያዩ ሰዎች አይደላችሁም። በሱ ዙሪያ ላይ በጣም የሚያወሩ ሴቶች አሉ፣ በጣም የሚያወሩ ወንዶች አሉ። እነሱን ሊለያዩ ብዙ ብዙ ሙከራ እየተደረገ ነው። እባካችሁ አድርሱና፣ ሼር ሰብስክራይብ እያደረጋችሁ አድርሱላቸው። እባካችሁ ሊያያሉ ብሎ መቼም ማንም ያስብም የለም ሊያዩም ሰዎች አይደሉም። እና ለሀይሚ ምነግራት ነገር ቢኖር አንቺ የሰውን ወሬ ሰምተሽ ብሩኬ ላይ እንትን እንዳትይ። ብሩኬ ማለት ያንቺ ያሁኑ ፍቅረኛሽ ቢሆን የወደፊት ባልሽ ነው፣ የልጆች አባት ነው፣ የራስሽ በቃ አብራችሁ መሄድ ነበረባችሁ፣ ይገባችሁ፣ አብራችሁ ነበር መሄድ የሚገባችሁ ግን እዛ አዲስ አበባ ቀድሞች ስለሄደ እንደዚህ ጠርጥረሽ ምናምን ብሩኬን እንደዚህ አትውቀሽ ባክሻ ምዬ። ብሩኬም ደግሞ ከቻልክ በቃ እንደ ቦርሳ አዝልሃት ብትዞር ደስ ይለናል። የሚያምርባችሁ እናንተ ቡርኬና ሀይሚ የሚያምርባችሁ እንደዛ ስትሆኑ ነው። ሰላም ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኛ ውድ ውድ ውድ ፋሚሊዎቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬም ከወንድሜ ጋር በአንድ ቪዲዮ መጥተናል። እንግዲህ ወደ ቪዲዮ ከመግባታችን በፊት ሰላም ማለት ስላለበት ሰላም ባላችሁ ፋሚሊዎቻችን ሰላም ሰላም ሰላም የኛ ፋሚሊ እንደምን አላችሁ እንደምንስ ቆያችሁ ሰላማችሁ በያላችሁበት ብዝት ይበልልን በጣም ነው የምንወዳችሁ በጣም በጣም እና አዲስ ነገር ነው ይዘንላችሁ የመጣችሁት በዚህ ደስ እንዲላችሁ እንፈልጋለን እና ማለት ፋሚሊ ዛሬ የመጣንበት ከሌላው ጊዜ በተለየ ነው ማለት ትናንትና ሀይሚ ወደ አዲስ አበባ ሄዳ ነበር ምክንያቱም የሄደችው ማጋ ነው፣ ብሩኬ ጋ ነው የሄደችበት። ምክንያት ደግሞ እዛ ቡርኬ ለምን እንደሄደ በምን ምክንያት እንደሄደ ሳታቅ በቃ እሷ ልባ ባላት ጠርጥራ፣ ወይም ደግሞ ፍጼ ነው እንደዚህ ቡርኬ ከሴት ጋ ነው እዛ አዲስ አበባ ያለው ምናምን፣ እዚ አንቺስቶ ሽሮ ምናምን እያለ እያቀሳሰረ ሀይሚና ቡርኬ ሊለያያቸው የሚፈልገው ፍጼ ነው። እኔ ፍጼ በጣም አፍሬበታለሁ። አሳፈረ። የምሬ ነው ምላችሁ ይሄንን ቪዲዮ ለቡርኬና ለሃይሚ ነው እና የቡርኬም የሃይሚን ፋሚሊዎች እዚህ ኮሜንት ውስጥ እየገባችሁ ቡርኬና ሃይሚ ብላችሁ ኮሜንቱን ታጨናንቁልኛላችሁ እና ምን መሰላችሁ፣ በቃ ከቻላችሁ ማንኛውም ሰው መሀላችሁ ባታስገቡ። ፍጼ ቡርኬ ከሌላ ሴት ጋር ምናምን አይቷት ምናምን አይቶ ምናምን አይደለም እንደዛ አላት። ጀስት በቃ እነሱን ለመያት እንደፈለገ ነው። በቃ ጓደኛ በመሃላችሁ ምንም አይነት ሰው ባታስገቡ ቡሩኬና ሀይሚ የተሻለ ነው። እናንተ መቼ የምትለያዩ ሰዎች አይደላችሁም፣ እና እዚ እኔ በጣም ፈጼ ላይ በጣም ተናድጀበታለሁ፣ ተማርበታለሁ። እና ቤተሰቦች ወንድም የተናገረውም ልክ ነው። አሁን ትንሽ ቆይታ በኋላ ቡሩኬ ሊደውልልኝ ይችላል፣ ምናልባት ምን እያረክ ነው ሊለኝ ይችላል። እና ይሄንን እኔ የምልከው ምክንያት ምንድን ነው ማወራበት ምክንያት በጣም በጣም በሱ ዙሪያ ላይ በጣም የሚያወሩ ሴቶች አሉ፣ በጣም የሚያወሩ ወንዶች አሉ። እነሱን ሊለያዩ ብዙ ብዙ ሙከራ እየተደረገ ነው። እባካችሁ አድርሱና ሼር ሰብስክራይብ እያረጋችሁ አድርሱላቸው። እባካችሁ ለምን ይሄ በጣም ፍቅር አላችሁ፣ የነሱ ቤተሰቦች ፍቅር አላችሁ እናንተ እና እነሱም ጥሩ ናቸው እንደምትሉ እናውቃለን። ግን በዚህ በኩል የሚፈጠረው ነገር በጣም በጣም ብዙ ነገር ስለሆነ እኔ እንጃ ምን እንደምል አላውቅም ሀይሚና ይህ ሀይሚና ቡሩኬ የላጅ ፋሚሊ የእውነት ሀይሚና ቡርኬ ማለት እንዴት ያለ ጥንድ መሰላችሁ። መቼም ማለት ነው ይለያያሉ ብሎ ማንም የሚያስብም የለም ሊያዩም ሰዎች አይደሉም። እና ለሀይሚ ነግራት ነገር ቢኖር አንቺ የሰውን ወሬ ሰምተሽ ቡሩኬ ላይ እንትን እንዳትኝ ጥ እንደዚህ ምናምን ሲሉሽ አንቺ ከእሱ መለስ ስለማትፈልጊ ስለምትወጂው ሊመስልሽ ይችላል እንዲያረግብሽም ስለማትፈልጊ ማለት ነው። እና ብትሺ ነገሮችን አጣርተሽ ለመናገርም ለመቆጣትም ሞክሪ። ይሄ ነገር የሰው ሪ እየሰማሽ ይሄ ነገር ብትደጋግሚው ማለት ነው ኩርኪ፣ ሌላ ነገር ነው የሚያስብብሽ። በቃ አንቺ አሁን በዚህ ሰዓት ፍቅረኛውሽ ናችሁ እንጂ እናንተ አልተጋባችሁም፣ በትዳር ውስጥ እንትን አይደላችሁ ማለት አልተፈራረማችሁም፣ ምንም ፍቅ ጀስት ፍቅረኛሞች ናቸው አይደል እናንተ። ስለዚህ እንደዚህ አይነት ነገር በደጋገምሽበት ቁጥር በጣም ይሰለቻል። ነገር ሁሌ መደጋገም በጣም ይሰለቻል እና አንቺ እንትን እንደማለት ነገር እንደመተው ነገር ይሆንብሻል እና ሀይሚ የምር ነው የምልሽ። እኔ ሀይሚ እኔ እንደዚህ ባልናገርሽ ደስ ይለኛል፣ ግን በቻልሽ ዋክል ተጠንቀቂ። ቡርኬ ማለት የአንቺ የአሁኑ ፍቅረኛሽ ቢሆን የወደፊት ባልሽ ነው። የልጆች አባት ነው የራስሽ። በቃ ምን ልበልሽ ሀይሚዬ? እኔ የእውነት ምን ማለት እንዳለብኝ እነሱ በጣም ቃላት ያጥረኛልና። እና ሀይሚዬ፣ በሆነውም ባልሆነውም እየተናደርሽ ብሩኬን አታበሳጪው። አንቺም ደግሞ የሰውን ወሬ ሰምተሽ ምናምን ወይም ደግሞ እዛ አዚ ትቶሽ አዲስ አበባ በእርግጥ አብራችሁ መሄድ ነበረባችሁ፣ ይገባችሁ አብራችሁ ነበር መሄድ የሚገባችሁ። ግን እዛ አዲስ አበባ ቀድሞች ስለሄደ እንደዚህ ጠርጥረሽ ምናምን ቡሩኬን እንደዚህ አትውቀሽ እባክሽ ሀይሚዬ። ብሩኬም ደግሞ ከቻልክ በቃ እንደ ቦርሳ አዝላሃት አዝልሃት ብትዞር ደስ ይለናል። የሚያምርባችሁ እናንተ ቡሩኬን ና ሀይሚ፣ የሚያምርባችሁ እንደዛ ስትሆኑ ነው እናንተ። ተለያይታችሁ እሱ አዲስ አበባ አንቺ እዚህ፣ ወይም እሱ እዚህ አቡታጅራ ሆኖ አንቺ አዲስ አበባ ስትሆኝ ምናምን አያምርባችሁ እናንተ። እንደዚህ ስትሆኑ ማየት አንፈልግም። ስትጣሉ ምናምን ማየት አንፈልግም እኛ ምርጥ ጥንዶች ናችሁ እናንተ እና እኔ የምናገረው ነገር እንደዚሁ እንዳማረባችሁ ቀጥሉ። ምክንያቱም በጣም ነው ሰው የሚወዳችሁ እና የናንተ ሞዴሊንሶች አሪፍ ናቸው። እኔ እንደቀረጽኳችሁ እንደሆነ ከሆነ ከዚህ በፊትም ሳነሳችሁም በጣም ቤተሰቦቻችሁ በጣም አሪፍ ናቸው። እና እኔ ለወንድም የመጥቼ ይህም የነገርኩበት ምክንያት በጣም በእነሱ ዙሪያ በጣም ብዙ የሚፈታተናቸው ሰዎች አሉ። እናንተም የሰው ወሬ ሰምታችሁ እባካችሁ እባካችሁ መጀመሪያ ተደማመጡ። ከምሬ ነው የምላችሁ። መለያየታችሁ ጥሩ አልነበረም፣ ግን እዛ የሚፈታተነ ነገር ለሷ እንዲጠረጠር ያደርጋታል። ለአንተም እንድትጠረጠር እሷም እንድትጠረጠር ያደርጋል። ልክ ነህ አንተ ልክ አይደለም አልልም። እሷም ወንድ ሊፈታተናት ይችላል፣ አንተም ሴት ሊፈታተን ይችላል። ከዛ የሰው ወሬ ደግሞ በጣም ሊለያያችሁ ይችላል። በዚህ ልክ እንትን እያዩ ማለት በቪዲዮ ያሉ ከቪዲዮም ጀርባ ያለው ነገር ምን ያህል ፍቅራቸው የሚያውቃቸው ሰው አለ? ከሌላም ደግሞ በቪዲዮ ነው የሚያውቃቸው። አሁን ሌላ ሀገር ምናምን ያሉ ሴቶች አዲስ ይምጡ የብሩኪ አፍቃሪ ትምጣ ቢባል ወይም ደግሞ የሀሚ አፍቃሪ ወንድ ይምጣ ቢባል ይህንን ፍቅር እያየ ቆይ እንትን የሚመጣ ይመስላል። ብቻ እነሱ እኔ እንጃ እኔ እንጃ እስማ እንደዚ ለፕራንክ ምናምን ተብሎ ሁሉ አይመጣም። እንደዚ ከብር እኔ ራሱ እንድትሄድ ያረኳት ራሱ ወድጄ አይደለም እንድትሄድ ያረኳት ከሱ ጋር እንዲገናኙ ያረኳት፣ ለምን ጥሏት ሄዳ ይሄ ነገር እንዳይፈጠር ብዬ ነው ያገናኛቸው። ያገናኛቸው በጣም ደስ ብሎኛል። ከምር ተናዳኩ ነው። እዛ ከወንድ ከሴት ጋር ነው ምናምን ብሏት እኮ ፍጼ የሚባል ልጅ በጣም ተናዶ። እኔ የእውነት ፍጼ ላይ በጣም ተማሬበታለሁ። እንደዛሬ እንደ ትናንትናው እሱ ላይ አዝኝም፣ ተማርሬም አላቅም በምወደው አክል እንደዚህ አይነት ስህተቶች ማለት ነገሮችን በመሸፈን ሊታለፍ ይችላል። ጓደኛ ማለት እስከ መቼ ነው ያንዱን እንትኑ ካልሸፈነለት ለመቼ ነው? በቃ በጣም በጣም ፍቅራችሁ በጣም ያማረና የቀጠለ ይሁንልን። እንወዳቸዋለን። ቤተሰቦች እውነት እዪና ከቡርኬ ብዙም እንማር ልጆች ነን እኛ አሁን እውነት ባኒዝም ካሜራ መሆን ወደንም ባይሆንም በእርግጥ አለኝ እኔ አለኝ እስከ ዛሬ ድረስ በእነሱ የእነሱን ቪዲዮ እያየው በጣም እቀና ነበር። ግን አንድ ቀን ፈጣሪ የኔም አይቶኝ ተብለ ያደርግለት ይችላል። እኔ አልፈልግም፣ ቆያ ነው የምታምር ልጅ ይሰጠኝ ይሆናል። ሰይ ፈጣሪ ፍቃድ ነውና እኔ ከናንተ ብዙ የምማር ልጅ ነኝ። ሁላችንም የምንማር እናንተ ለኛ አስተማሪዎቻችን ናችሁ። እና እንደዚህ ስትሆኑ ማለት አንፈልግም። ቡሩኬና በጣም ብዙ የሚፈታተናችሁ ሰዎች አለ አለ። እና ተጠንቀቁ። በቃ እዛ መሆናችሁ፣ አሁን እዛ ስለሆናችሁ የእናንተን ሚስጥር ላይ አልችልም እና ለጊዜው ሌላ ሰው ፈልጉ፣ ላልቀርጻችሁ እችላለሁ። ሀሚዬ በጣም ወድሻለሁ። እንደዚህ ለዚህ ደረጃ ያደረሳችሁኝ እናንተ ናችሁ። ከምር በጣም ወዳችኋለሁ። እዚህ በመጣችሁ ቁጥር ወይ እኔ ልመጣ እችላለሁ። አሁን እናንተ እዛ ስለሆናችሁ ችግር የለውም፣ መምጣት አይቀርም። እናንተ ስለምወዳችሁ ልመጣ እችላለሁ። ለዛ ስለሆነ አሁን ከወንድሜ ጋር ትንሽ እናንተ ሰብስክራይብ ፎሎ ባረጋችሁ ቁጥር ልጁም ወንድሜም ያድጋል፣ እኔም እበረታለሁ እና አስደስቱን። በዚህ በጣም እንድታስደስቱን እንፈልጋለን። በጣም በጣም ቫይራል ወጥቶ ማየት እንፈልጋለን። እናንተ እያላችሁልን እንዴት ግዴታ፣ የቡርኪና ሃይሚ ፋሚሊማ እኛ አያሳፍሩንም ብለን እናስባለን። ሰብስክራይብ ሁላችንም አንድ ነን እና ለዛ ስለሆነላችሁ እዚህ ናችሁ። እዚህ ብትኖሩ ደስ ይለናል። ሰብስክራይብ ያደርጋችሁ ላይክ፣ እንወዳችኋለን። ቤተሰቦች ግዴታ ማለት ከቡሩኬ ጋር እና ከሀይሚ ጋር መምጣት አይጠበቅብን፣ ከምር ው በጣም እንጂ አይጠበቅብን። መምጣትም ካለብን እኮ እንመጣለን። ችግር የለውም። እሱ ግን በዛን ቻናል የሚገባው ሰው አለ። አሁን ከቡሩኬ ጋር እኛ እንምጣ ብንል እኛ አይገባንም። የሚገባን ማናት? ዋናው ደግሞ እዛም እሷም ስልካት እኛ አይመለከተንም። አንቺ ሂጂና አጣሪ ሁኔታውን፣ ያው ቦታውን ስለምታውቂያ። እናት በጣም ደስ ብሏታል። እሷ ራሱ እንደዚህ ስላት በጣም ነው ደስ ያላት። እና እኔ በጣም ደስ ብሎኛል እንደዚህም ስላልኳት። እና ቤተሰቦች የምትላቸው ነገር አለ? ያው ምንም ምለው ነገር የለኝም። እና ቡሩኬና ሀይሚ ከዚ የበለጠ ፍቅር ይስጣችሁ፣ እንወዳችኋለን። በቀጣይ ደግሞ ፋሚሊዎች እናንተ ይህንን ቪዲዮ ላይክ እያደረጋችሁ እንዲሁም ኮሜንቱን በቃ አጨናንቁት። ቡሩኬና ሀይሚ እያላችሁ ኮሜንቱን ታጨናንቁታላችሁ ማለት ነው። ሼር ማድረግ የምትችሉ ደግሞ ሼር እያደረጋችሁ ለነሱ አድርሱላቸው። ለእነሱም ብቻ አለ ለሁሉም እንዲደርስ። ቡሩኬና ሀይሚ ይህንን ቪዲዮ አዩታል በቴሌግራም ስለምልክላቸው ማለት ነው እና በቀጣይ ቪዲዮ እየገለጥንላቸው ነው። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁ በሰላማችሁ ይብዛለን። እንወዳችኋለን። አይሚና ቡሩኬ